ሰላም በያላችሁበት ሁሉ የተወደዳችሁ ተመልካቾቻችን ከአማራዊ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎች ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያም ለክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የስቅለት በዓል መታሰቢያ ያደረሳችሁ እያልን ወደ ቀዳሚ ጉዳይ እናልፋለን። የስቅለት በዓል ኢየሱስ ክርስቶስ ለሰው ልጅ በመስቀል ላይ የከፈለው ዋጋ የሚታሰብበት ነው ሲሉ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሐዲስ መምህር አሸተ ዜናዊ ተናግረዋል። ሕዝበ ክርስቲያኑ የስቅለት በዓልን ሲያከብር ክርስቶስ ለሰው ልጅ የከፈለውን ዋጋ በማሰብ ሊሆን እንደሚገባም አሳስበዋል። ከክርስቶስ ሞት የተማርነው ቢኖር ባጭሩ ርኅራሄን ስለ ሰው መገፋትን ስለ ሰው ማሰብን ነው። የስቅለት በዓል ፍቅርን የተማርንበት በዓል መሆኑን በመገንዘብ ከፈጣሪያችን የተማርነውን በጎ ስራም ማከናወን እንደሚገባ መምህሩ አሳስበዋል። ደሙ እየተንጠፈጠፈ በመስቀል ላይ እኮ እነሱ እንዳይከፋቸው አባ ስረይ ሎሙ እስመ በዘይ ያምሩ ይገብሩ። አባት ሆይ ይቅርበላቸው፣ ክፉን በክፉ አትመልስባቸው፣ ይቅርበላቸው እኔን ይክፋይኛል ና የምንማረው ትምህርት ቢኖር ከክርስቶስ የተማር ነው ቢኖር ባልንጀራ ይመቸው፣ ከጥንትም የተማር ነው ባልንጀራ እንደ ራስ ውደድ። ፍቅርን፣ አንድነትና ሰላም ከክርስቶስ በላይ የሚያሰምረን የለም ያሉት አሚኮ ያነጋገራቸው የእምነቱ ተከታዮች ሁሉም ሰው በፍቅርና በአንድነት መኖር ይገባዋል ብለዋል። እኛ ክርስቲያኖች ደግሞ መበቃቀል ሳይሆን ራስ በራሳችን በጸሎት መታሳሰብ መፈቃቀር ነው እንጂ መገዳደል እንዳልሆነ ክርስቶስ አስተምሮናል ማለት ነው። የሱስ ክርስቶስ ለጥቁር፣ ለቀይ፣ ለአጭር፣ ለረጅም አልተሰቀለም። ስለዚህ ፍቅር፣ ሰላም ከውስጣችን ከቤተሰባችን ጀምረን ወደ መንደር ከመንደር ወደ አካባቢ ከአካባቢ ደግሞ ወደ ሀገር ከሀገር ወደ ዓለም እንዲሆን ነው የምንጸልየው ዛሬ ህዝበ ክርስቲያኑ በሰሞነ ህማማት በሚያደርሰው ጾም፣ ጸሎት እና ስግደት አንድም ለነፍሱ አንድም ደግሞ ለሀገሩ ሰላም እየተማጸነ መሆኑን የእምነቱ ተከታዮች ገልጸዋል። ዝርዝሩን ያደረሰን አምሳሏ ሞኘ ነው። ሰሞነ ህማማት ኢየሱስ ክርስቶስ ስለ ሰው ልጆች የተቀበለው መከራ የሚታሰበት ሳምንት መሆኑን በጎንደር ከተማ መንበረ መንግስት መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ትምህርት ቤት መምህር ዘላለም አዲስ ተናገሩ። የእምነቱ ተከታዮች ይህንን በማስታወስ በተለያዩ ሃይማኖታዊ ክዋኔዎች እያሳለፉ መሆኑን ላሚኮ ተናግረዋል። ቃልኪዳን አይሌ በዚህ ጉዳይ ተጨማሪ አላት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአብይ ጾም የመጨረሻ ሳምንት ሰሞነ ህማማት በመባል ይጠራል። የሰሞነ ህማማት ሳምንት ከሌሎቹ የአብይ ጾም ሳምንታት በተለየ መልኩ ሃይማኖታዊ ስርዓት የሚፈጸምበት ሳምንት ነው። ምእመናንም ኢየሱስ ክርስቶስ ለሰው ልጆች ድህነት የተቀበለውን መከራ በማሰብ ሳምንቱን እንደሚያሳልፉት ነግረውናል። ለምለም ቀለት አባላለሁ። ህማማት ደንብ በሚፈጸምበት ሁኔታ እያሳለፍን ነው። ለምሳሌ እንትን ሰአት ሰአት አለው በየሰዓቱ ይሰገዳል። ስክራላይሱን ይባላል እና በዚህ ሁኔታ ሰው እየሰገደ የጌታ ህማም የተቀበለበት ሰሞን ስለሆነ ሰው በሀዘን በጸሎት በጽሞና ነው የሚያሳልፈው። ስሜ ዘሬውን ተዛዙ እግዚአብሔር ለሰው ፍቅር ብሎ የከፈላቸውን መስዋዕትነት ህማሙን፣ ስቅለቱን፣ ግርፋቱን፣ መከራውን፣ ስቃዩን የምናስታውስበት ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጎንደር ከተማ በደብረ መንክራት ቅዱስ ቂርቆስ ቤተ ክርስቲያን የሚያገለግሉት ቀሲስ አዳራጀ አዳነ ሰሞነ ህማማት ከሌላው ጊዜ በተለየ የሚጸለይበት ሳምንት መሆኑን በማስታወስ በቤተ ክርስቲያንም በሌሎች ጊዜያት የሚከወኑ ስርአቶች በህማማት ቀናት እንደማይከወኑ ያስረዳሉ። ሰሞነ ህማማት የጌታችን የመድኃኒታችን ኢየሱስ ክርስቶስን ሞቱን፣ ስቃዩን፣ ግርፋቱን፣ ህማሙን ሁሉንም ነገር በማሰብ የሚጾም ጾም ነው። የሰሙነ ሕማማት እና የጾሙ ደግሞ ያው ለምሳሌ ከአሁን በፊት የነበሩት የተለመዱ አገልግሎቶች የሉም። የቅዳሴ የፍታት አሁን ሰው ሲሞት ፍታት የለም። ቅዳሴ ከአሁን በፊት ዓብይ ጾም ከዘወረደ ጀምሮ እስከ ወሳና ሲቀደስ ነበር። ያ የቅዳሴ ሥነ ሥርዓቱ ቀርቶ በዚህ በግብረ ሕማሙ እየተነበበ በስግደት ነው ይሄ ሳምንት የሚያልፈው ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጎንደር ከተማ በመንበረ መንግስት መድሃኒ ዓለም የአራቱ ጉባኤያት ምስክር ትምህርት ቤት ምክትል መምህር የሆኑት መምህር ዘላለም አዲስ ሰሞነ ሕማማት ከወሳና ቀን ስድስት ሰዓት ጀምሮ በሳምንቱ ያሉ ስድስት ቀናት መሆናቸውን ነግረውናል ሆኗል። ቤተ ክርስቲያንም እነዚህን ቀናት ኢየሱስ ክርስቶስ የተቀበለውን መከራ የምታስብበት መሆኑን ይናገራሉ። ሰኞ ተሰብስበዋል፣ ከይሁዳ ጋርም ተገናኝተዋል። 30 ብር እንደሚሰጡት ተነጋግረዋል። ማክሰኞም ድጋሜ ተሰብስበዋል። ረቡ ምክረሞቱን የወሰኑበትና የቆረጡበት ቀን ነው። ሐሙስ የደቀ መዛሙርቱ እግር እሱ ጌታቸው መምራቸው ሲሆን ዝቅ ብሎ አጥዋል አርብ፣ እንዳጠቃላይ አጠቃላይ በመስቀል ላይ ተሰቅሎ መከራ የተቀበለበት ቀን ነው። ቤተ ክርስቲያናችን እይታችን መከራ መስቀሉን በዕለት አርብ የተቀበለውን በክፍል በክፍል አድርጋ የምታስብበት ሳምንት ማለት ነው። ኢየሱስ ክርስቶስ ለሰው ልጆች ፍቅርን መዋደድንና መረዳዳትን ያስተማረ ስለመሆኑ የገለጹት መምህር ዘላለም፣ ምዕመናንም የትንሳኤን በዓል ሲያከብሩ በመረዳዳትና በመተሳሰብ እንዲሆን ጠይቀዋል። የትንሳኤ በዓል በሰላም እንዲከበር ዝግጅት ማድረጉን የአማራ ክልል ሚሊሻ ጽህፈት ቤት አስታወቀ። ህብረተሰቡ አካባቢውን በመጠበቅ ለሰላም መስፈን የድርሻውን ሊወጣ እንደሚገባ ጽፈት ቤቱ መልእክት አስተላልፏል። በዚህ ጉዳይ ተጨማሪ አለን። የትንሣኤ በዓል በሰላም እንዲከበር አስፈላጊው ቅድመ ዝግጅት መደረጉን የአማራ ክልል ሚሊሻ ጽፈት ቤት ኃላፊ አቶ አስቻላ ላምሬ ተናግረዋል። በየደረጃው ያለ የጸጥታ መዋቅራችን ከፍተኛ ዝግጅት አድርጓል። በተለይም ሰላም አስከባሪ ኃይላችን በየአካባቢ ያለ የሚሊሻ ኃይላችን የፖሊስ እና ሌሎቹ የጸጥታ ተቋማት በተደራጀ መንገድ በዓሉ ያለምንም የጸጥታ ችግር ህብረተሰቡ በተረጋጋ መንገድ በዓሉን ተደስቶ እንዲውል የራሳችንን ወይም የበኩላችንን ድርሻ እየተወጣን ያለንበት ሁኔታ ነው ያለ። ይሄ ማለት በተደራጀ መንገድ ጥበቃ እየተደረገ ያለበት ሁኔታ አለ። ይሄን አጠናክረን እንቀጥላለን። በዓሉ በሰላም እንዲከበር የህብረተሰቡ ድርሻ የጎላን ያሉት አቶ አስቻለ ህብረተሰቡ አጠራጣሪ ነገሮችን ሲመለከት ለጸጥታ አካላት ማሳወቅ ይኖርበታል ብለዋል። በበዓሉ ወቅት የተለያየ ችግር ለመፍጠር የሚያስቡ ኃይሎች አሉ፣ በተጨባጭም እየተያዙ ያለ ስለሆነ ይህንን አበክሮ ህብረተሰቡ ራሱን ከእንዲህ አይነት ጉዳይ መጠበቅ መቻል አለበት። አጠራጣሪ ነገሮች ሲያይም ለጸጥታ ኃይሉ በአካባቢው ለሚገኝ ጸጥታ ኃይል መጠቆም መቻል አለበት። እንዲህ ስንሆን ተደራጅተን በዓሉን በሰላም ልናከብር እንችላለን። ይሄ ካልሆነ ደግሞ የጸጥታ ኃይሉ ብቻውን የሁሉንም አካባቢዎች ሊጠብቅ አይችልም። የሚልሻ ኃይሉ ከሌሎች የጸጥታ ዘርፎች ጋር በመቀናጀት በሰራው ሰላም የማስከበር ተግባር ለውጦች እየመጡ ነው ሲሉ ኃላፊው አስታውቀዋል። ህገወጥ መሳሪያዎች ይያዛሉ፣ የተለያዩ በዘረፋ ተግባር ላይ የተሰማሩ ዘራፊዎች ይያዛሉ፣ ገዳዮች ይያዛሉ፣ አጋቾች ይያዛሉ። ይህን ኃይል ወደ ህግ የማቅረብ ስራ ከፍተኛ ዋጋ እየከፈለ ነው። ያለ ሰላም የሁሉም ነገር መሰረት በመሆኑ ለሰላም ዘብ መቆም ይገባል ያሉት ኃላፊው ለመላው የክርስትና እምነት ተከታዮችና ለጸጥታ መዋቅሩ እንኳን አደረሳችሁ መልእክት አስተላልፈዋል። በጎንደር ከተማ አስተዳደር በተያዘው በጀት ዓመት ከ42 ሚሊዮን በላይ እንቁላል መመረቱን የከተማ አስተዳደሩ እንስሳትና አሳብት ልማት ጽሕፈት ቤት አስታወቀ። በከተማውና አጎራባቸው ወረዳዎች በርካታ እንቁላል የሚመረት ቢሆንም በሚፈለገው ልክ ዋጋ ለመቀነሱን በጎንደር ከተማ ገቢያዎች ተዘዋወርን ያነጋገርናቸው ሸማቾች ተናግረዋል። የእንቁላል ዋጋ በተመጣጣኝ ዋጋ እንዲቀርብ ተሰርቷል ያሉ ደግሞ የጎንደር ከተማ አስተዳደር ንግድና ገቢያ ልማት መምሪያ ነው። ይህም ጉዳይ አዲስ አለማየሁ ይመለከተዋል። ወጣት ኢንጂነር ትንሳይ ዳኛው በጎንደር ከተማ በዶሮ እርባታ ስራ ተሰማርታለች። በ2016 ዓ ም በ80 ዶሮዎች ዘርፉን መቀላቀሏን የነገረችን ወጣቷ አሁን ላይ እንቁላል ጣይ ዶሮዎቿን 300 ማድረሷን ነግራናለች። በቀን 270 እንቁላል እንደምታመርትም አንስታለች። አሁን ኦልሞስት ወደ 300 ዶሮዎች አሉኝ። በቀን ከ270 ጀምሮ አነሳለሁ እንቁላሎችን በየቀኑ እነዛን እንቁላሎች አነሳለሁ። የገበያ ትስስርም በግብርና ቢሮ

ጠቃቅኖችም ሸማቾች ላይ ያቀርባለሁ። እንደ ጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ጽሕፈት ቤት መረጃ ከሆነ በከተማ አስተዳደሩ በሚገኙ ዶሮ አርቢዎች በቀን ከ200 ሺህ በላይ እንቁላል ይመረታል። የከተማ አስተዳደሩ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ መላኩ ደምል እንደሚሉትም በተያዘው በጀት ዓመት ብቻ 42 ሚሊዮን እንቁላል ተመርቷል። ለበዓል ለሸማቾች በተመጣጣኝ ዋጋ እንዲቀርብ የታለመ ከ10 ነጥብ 2 ሚሊዮን በላይ እንቁላል መዘጋጀቱንም ተናግሯል። እንደ ከተማችን በምርት ዘመኑ እስካሁን ድረስ በመጣንባቸው 2017 ኦልሞስት እስካለንባት ድረስ ወደ 42 ሚሊዮን እንቁላል ኮሌክት ተደርጓለች። ለበዓላት ደግሞ አሁን ማለት ነው፣ በተጨባጭ በአምራቹ እጅ ያለ እንቁላል 10 ነጥብ 2 ሚሊዮን እንቁላል በየክላስተሩ ግሩፒንግ ሆኖ ተዘጋጅቶ ለህብረተሰቡ በተመጣጣኝ ዋጋ እንዲቀርብ ለማድረግ ዝግጅት ላይ እንገኛለን ማለት ነው። አማራ ሚዲያ ኮርፖሬሽን ይህን መረጃ በመያዝ በከተማው በሚገኙ እንቁላል ገበያዎች ምልከት አድርጓል። በምልከታችንም አንድ እንቁላል ከ13 እስከ 15 ብር ሲሸጥ ታዝበናል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ጭማሪ እንዳለው ነው ሸማቾች የነገሩን። ባለፈው ዓመት 13 ነበር፣ አሁን ደግሞ ስንጠይቃቸው 15 ሆኗል። በተመጣጣኝ ዋጋ እንዲያቀርብ ሸማቾችን ህብረት እያዋቀረ እንዲሰሩ ማድረግ። አንድ ፍሬ እንቁላል 15 ብር ነው። እንግዲህ ያው አንድ ደሀ ገዝቶ ሊበላ የሚችለው እንቁላል ነው፣ ግን ከእንቁላል ብሶ 15 ብር ነው። በእንቁላል እና በዶሮ ብቻ ሳይሆን ያለው አጠቃላይ የገበያ ሁኔታ በጣም እጅግ በጣም ከማህበረሰቡ አቅም በላይ፣ ከገቢው ጋር የማይመጣጠም ወጪውና ገቢው ጭራሽ የሰማይና የመሬት ያህል የተለያየ ማለት ነው እና ከባድ ነው በጣም። የዋጋ ንረቱን ለማስተካከል ሻጭና ገዥን የማገናኘት ስራ እየተሰራ መሆኑን የተናገሩት የጎንደር ከተማ አስተዳደር ንግድና ገበያ ልማት መመሪያ ኃላፊ አቶ ቴዎድሮስ ጸጋይ እንቁላል ለሸማቾች በተመጣጣኝ ዋጋ እንዲቀርብ እየተሰራ ነው ብለዋል። ወደ ሱዳን ኤክስፖርት ሲደረግ ስለነበር ነው ዋጋ ጭማሪ የተስተዋለው። እሱን ደግሞ ለማስተካከል አሁን አምራቾች ወደ ገበያ ይዘው እንዲወጡ እያደረግነ ነው። በተመጠነ አግባብ ደግሞ ኤክስፖርት እንዲደረግ እናደርጋለን። ሶ ልክ ነው። እሱን ለማስተካከል እኛ እየሰራ እንገኛለን በጎንደር ከተማ የሚገኘው ዓለም አቀፍ እርቅ ቤት ማህበር መጪውን የትንሳኤ በዓል ምክንያት በማድረግ በጎንደር ከተማ ለሚገኙ የተቸገሩ ወገኖች ከ160 ሺህ በላይ ድጋፍ ማድረጉን አስታወቀ። ድጋፍ የተደረገላቸው ወገኖች ለድጋፉ አመስግነዋል። ቃል ኪዳን አይሊ ተጨማሪ አላት። በበጎ ስራ መሳተፍ አብሮነትን የሚያጠናክር የመረዳዳት ባህልን የሚያስቀጥል ተግባር ነው። በጎንደር ከተማ በጎነትና መረዳዳትን ዓላማ አድርጎ ከአምስት ዓመት በፊት የተመሰረተው የዓለም አቀፍ እርቅ ቤት ማህበር ከአርባ በላይ በውጭ ሀገርና በሀገር ውስጥ የሚኖሩ አባላት አሉት። የማህበሩ አባል የሆኑት ቀሲስ መኮንን አያና እንደነገሩን ማህበሩ የተቸገሩ ወገኖችን ለመርዳት የተመሰረተ መሆኑን አስታውሰው ዛሬ ላይም በክርስትና እምነት ተከታዮች ዘንድ የሚከበረውን የኢየሱስ ክርስቶስ የትንሳኤ በዓልን ምክንያት በማድረግ ከመቶ በላይ ለሚሆኑ ወገኖች ከአንድ መቶ ስልሳ ሺህ ብር በላይ የገንዘብ ድጋፍ ማድረጋቸውን ገልጸዋል። ዛሬ ለሰማኒያ እናቶች ለሰላሳ ተማሪዎች ሰላሳ አንድ ተማሪዎች ለእነሱ ነው። ዛሬ ድጋፍ እያደረግናል በየቤቱ እየዞር ነው የምንሰጠው። የምንሰጣቸው አንድ ሺ አምስት መቶ ብር ነው ከሁለት ሺ አስራ ሶስት እስካሁን ድረስ በዓላትንም በየወሩም እየላኩልን እየደገፉልን ይገኛሉ። ቀሲስ መኮንን አያናና ሌላኛው የማህበሩ አባል የሆኑት ዲያቆን ዘላለም አዳነ እንደሚሉት ማህበሩ በበዓላት ወቅት ከሚያደርገው ድጋፍ ባሻገር በቋሚነት የሚያግዛቸው ወገኖች መኖራቸውን ያስረዳሉ። መጀመሪያ የነበረው አስራ አምስት ከዛ ሰላሳ አሁን ነው በየወሩ ቋሚ ሆኖ ራሱ ለሀምሳ ሰዎች ቋሚ ሁላ የሆነ ሰው የሚያስፈልጋቸው እርዳታ የሚያስፈልጋቸው ብዙ ሰዎች አሉና እነዛ እነዛን ስታይ እንደው በእውነት የእውነት አቅም ኑሮን እንዲሁ የተሻለ ነገር ብናደርግላቸው ደስ ይላልና፣ ስሜትን የሚነካ ነገሩ ሲያለቅሱ ከደስታ ብዛት ሲያለቅሱ በጣም ልብ ይሰብራል። በወር በወር በቋሚነት ብንረዳላቸው ሰዎች እናቶች አሉ። ልክ እንደ ቢሮ በዓል ላይ ደግሞ ሰላሳ አርባ ሰው ጨምረን እንደዚሁ እንረዳለን። ለዩኒቨርሲቲ የሚያበቃናቸው ተማሪዎች አሉ። እነዚህ ልጆች እነሱ በሚልኩልን ገንዘብ ልክ እንደዚህ እያበቃቀን ዩኒፎርሙም ደብተሩም እያልነ እንደዚህ አድርገን እስካሁን እንገኛለን። አጠቃላይ 52 እናቶች አሉና፣ 31 ልጆች አሉና፣ ዩኒቨርሲቲ የሚማሩ ደግሞ ሁለት አሉና። እንደ መስጠት የሚያለት ናስቴስ ነገር የለምና ወጎነት ስትልቅ ነገር ነው። በማህበሩ ድጋፍ የሚደረግላቸው ወገኖችም ስለተደረገላቸው እገዛ መስግነዋል። ጣየ ደስ ይል፣ እነሱ የሚኖሩልኝ ሰዳጁ የሚኖርልናል፣ አመሰግናለሁ። ጽጌረዳ ንጋቱ ይባላሉ። በፊት የሚያግዙናል፣ በበዓል ጊዜም እየመጡ ድጎማ ያደረጉልናል። ከዛ የተዘለለ ደግሞ ያው እኔ በምሰራው ስራ ሰፋ አድርጌ እንዲሰራ ልዩ ድጋፍ አድርጎልኛል። ማለት እንድጀምር በደንብ ምናምን ብለው የገንዘብ ድጋፍ በማድረግ ስራ እንድጀምር አድርጎኛል። ክረሳ ደራ የሰጡና እየጠየቁና፣ ተመስገን ተመስገን። እናት አለም ሁሉ ነገር በሁሉ ነገር አሉ፣ ከኛ ጋራ ቢርበንም ቢጠማንም ሸግረንም አሉ። ቤት ሰርተው የሚሰጡ እነሱ መናል። ሌላ እድሜና ጤና ይስጣቸው። ጠጋ ልብሳቸው የህብረት መሰብሰ አርጋቸው የማህበሩ አባላት የቆየውን ተካፍሎ የመብላት ባህል አጠናክሮ በማስቀጠል የተቸገሩ ወገኖችን ማገዝ እንደሚገባም ጠቁመዋል። የተወዳጁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችኋቸው መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ሰላም።